ጤና ይስጥልን ጠበቃ እንዳርጌ ካሴ ነኝ ጉድለት ያለበት እቃ ገዝተው ከሆነ እቃውን መቀየር ወይም የከፈሉት ገንዘብ እንዲመለሰት ግዥ ከተፈጸመ ቀን ጀምሮ በ15 ቀን ውስጥ የመጠየቅ መብት ያለዎት ስለመሆኑ ህገ ነክ መረጃ ላካፍላችሁ የንግዱን ህብረተሰብ ከጸረ ውድድርና ተገቢ ካልሆነ የገበያ ተግባራት እንዲሁም ሸማቹን ከሚያሳስቱ የገበያ ሁኔታዎች የሚከላከልና ለነፃ ገበያ ውድድር አመችነት ያለው ስርዓት ማስፈን አስፈላጊ መሆኑ ሆኖ በመገኘቱ የንግድ እንቅስቃሴዎች ማደግን ተከትሎ የሸማቾችን ጤንነትና ደህንነት አደጋ ላይ የሚጥሉ የንግድ እቃዎችና አገልግሎቶችን ማስፋፋት ለመታገል እንዲቻልና ደህንነታቸውና ለጤና ተስማሚ መሆናቸውን በዘላቂነት ለማረጋገጥ እንዲሁም ተጠቃሚዎች ላወጡት ዋጋ ተመጣጣኝ የሆኑ የንግድ እቃዎችና አገልግሎቶችን ማግኘት የሚችሉበት ሁኔታ በማመቻቸት ማስፈለጉ የንግድ ውድድርና የሸማች ጥበቃ ስርዓት ተፈጻሚ ለማረጋገጥ የአስፈጻሚነት በተለይም የመመርመር የመክሰስና የዳኝነት ተግባራትን የሚያከናውኑ አካላትን ስልጣንና ተግባር መውሰን አስፈላጊ ሆኖ በመገኘቱ ስለ ንግድ ውድድርና ሸማቹ ጥበቃ አዋጅ ሊወጣ ችሏል። በአዋጁ መሰረት ተገቢ ያልሆነ የንግድ ውድድር ተግባራት ሆነው ከሚቆጠሩት መካከል ብንጀምር በሌላ ነጋዴ ወይም በነጋዴው ተግባራት ከሚያቀርበው የንግድ ዕቃ ወይም አገልግሎት ጋር በተገናኘ ሁኔታ ማደናገርን ያስከተለ ወይም ሊያስከትል የሚችል ማናቸውም ድርጊት፣ የመረጃው ባለቤት ከሆነው ነጋዴ ፈቃዶች ከሀቀኛ የንግድ አሰራር ተጻራሪ በሆነ ሁኔታ የሌላውን መረጃ የማውጣት የመያዝ ወይም የመጠቀም ማናቸውም ድርጊት፣ የሌላውን ነጋዴ ወይም የነጋዴውን ተግባራት፣ በተለይም ነጋዴው ከሚያቀርበው የንግድ ዕቃ ወይም አገልግሎት ጋር በተገናኘ ሁኔታ ታማኝነትን የሚያሳጣ ወይም ሊያሳጣ የሚችል ማናቸውም ሂደት የሆነ ወይም ማረጋገጫ ያለው አገላለጽ በንግድ ማስተዋወቅ ስራ ሂደት የንግድ እቃዎችን ወይም አገልግሎቶችን በሐሰት ወይም በተዛባ ሁኔታ ማነጻጸርና የመሳሰሉት ይገኙበታል። ወደ ያዝነው ርዕሰ ጉዳይ ስንገባ በንግድ እቃዎችና አገልግሎቶች ላይ ስለሚገኙ ጉሎቶች ስንመለከት ማንኛውም ሸማች በገዛው የንግድ እቃ ወይም አገልግሎት ላይ ያገኘውን ጉሎቶችና ጉሎቶቹ ሊያስከትሉ ስለሚችሉ ጉዳት ጉዳዩ ለሸማቹ ጥበቃ ቢሮ ማሳወቅ ይችላል። ለሸማቹ የበለጠ የሚጠቅሙ ዋስትናዎች ወይም የህግ ወይም የውል ድንጋጌ እንደተጠበቀ ሆኖ ጉለት ያለበት የንግድ እቃን የሚመለከት ሲሆን የንግድ እቃው እንዲለወጥለት ወይም ዋጋው እንዲመለስለት ወይም ጉለት ያለበት አገልግሎት ሲሆን አገልግሎቱ በድጋሚ ያለ ክፍያ እንዲሰጠው ወይም የአገልግሎት ክፍያው እንዲመለስለት ግዢው በተፈጸመ በ15 ቀን ሻጩን መጠየቅ ይችላል። ሲጠቃለል ጉለት ያለበት እቃ ገዝተው ከሆነ በሌላ እቃ እንዲተካለወት ወይም የከፈሉት ገንዘብ እንዲመለስለወት፣ አገልግሎትም ከሆነ አገልግሎቱን ያለ ክፍያ በነፃ ማግኘት የሚያስችል ሕግ ያለ መሆኑን ሊረዱ ይገባል። አመሰግናለሁ።